አሁን ደግሞ በቀጣይ ማሳይሽ እንደዚህ ሳይድ በሳይድ ፍርጃችን ላይ የምናስገባቸውን እያንዳንዳቸውን የምግብ አይነቶች ነው የምናየው ማለት ነው። ከዚህ ጋር እንደምታያቸው እነዚህ ቲማቲሞች ፍሪዝ የሚያደርጉ ነገር ከሆኑ በፍሪጃችን በሌፍት ሳይድ እናስገባቸዋለን። ምክንያቱም ተሎ በረዶ ሰርተው ረዘም ያለ ሰዓት እንዲቆይሉን ማለት ነው። ከዚያ በተረደፈ ደግሞ እነዚህ እንደ ሰላጣ፣ እንደ ጎመን፣ እንደ ቆስጣ ነገሮችን ደግሞ በራይት ሳይድ እናስገባቸዋለን። ይህም በዱዋል ፋን ሲስተም የተገጠመለት ፍሪጅ ስለሆነ ናሽናል ፍሪጅ በተለይ ሳይበላሹ ረዘም ያለ ሰዓት ስለሚቆዩ እነዚህን መጠቀም ያለብን በቅም ሳይል ብቻ ነው ማለት ነው። ከዛ በተረፈ ደግሞ እንደዚህ ለስላሳዎችን እነዚህ ካቻፖችን የተለያዩ የጁስ አይነቶችንም በዚህ ሳይል ማስቀመጥ እንችላለን። ከዚህ በተጨማሪ ደግሞ ታችኛው የመጨረሻው ክፍል ላይ እንጀራን አስቀምጠን ፍሬሽ አድርገን ከሰባት ና ከስምንት ቀን በላይ ቆይተን መጠቀም እንችላለን። ይህም የሚያደርገው ምንድን ነው? ፋን ሲስተም የሚለየው ነገር በፋን ቅዝቃዜውን በምንፈልገው መጠን እያዘዋወረ ፋኑ ረዘም ያለ ሰዓት እንዲቆይ ያደርግልናል ማለት ነው። ከዛ በተጨማሪ ፍሩቶቻችን እንደዚህ የጎመን ክፍሎችን ሁሉንም በራይ ሳይድ ሁሉንም ማስቀመጥ እንችላለን ማለት ነው። በዛ ላይ ደግሞ በጣም ሰፊ ስለሆነ በረዶ ክፍላችን ብዙ ስጋ ቢኖርሽን እስከ ሁለት በግ ድረስ ብታርጂ አስቀመጥ የሚችል ቦታ አለው።